እርስ በርሳቸው በአንድ አሳብ ተስማሙ፣ የትዕቢትን ነገር አታስቡ። እርስ በርሳቸው በአንድ አሳብ ተስማሙ፣ የትዕቢትን ነገር አታስቡ። ፍቅራቸው ያለ ግብዝነት ይሁን። ክፉውን ነገር ተጸየፉ፣ ከበጎ ነገር ጋር ተባበሩ። ወንድማማች መዋደር ተዋደዱ እርስ በርሳቸው ወንደሰው ተስማሙ የትቤት ነገር አታስቡ እርስ በርሳቸው ወንደሰው ተስማሙ የትቤት ነገር አታስቡ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጸሎተ ሐሙስ ማታ ማለት ነው እንግዲህ ጌታችን ኢየሱስ ክርስቶስ የሐዋርያቶችን እግር ያጠበበት ነው። እሱን የምናስታውስበት ሳምንት ላይ ነው አሁን ያለ ነው። እንግዲህ ይሄንን ደግሞ ጉልባንም ስለምንሰራ ሼር ላድርጋችሁ ብዬ ነው። ይሄ እንግዲህ እርስ በርሳችሁ በአንድ ሀሳብ ተስማሙ፣ እኔም እናንተን እንዳጠብኩ እናንተም እርስ በርሳችሁ ተስማሙ ብሎ ያለው በዮሐንስ ወንጌል ላይ ምዕራፍ 13 ከቁጥር አምስት ያለውን ለመጥቀስ ብዬ ነው፣ ካልተሳሳትኩኝ። ስለዚህ ለምን ሼር አላደርጋችሁም ብዬ እንግዲህ የምሰራውን ጉልባን ሼር ላደርጋችሁ ብዬ ነው። እሱን ለማስታወስ ጉልባን ስለምንሰራ ማለት ነው። ስለዚህ እንዳያችሁት አንድ ኩባያ የስንዴ ሁለት ኩባያ ደግሞ የባቄላ ነው ያዘጋጀሁት ማለት ነው። እሱን በደንብ እንዳያችሁት በደንብ አድርገን እናጥበዋለን። ባቄላው ደግሞ እንደምታዩት አንዳንድ ይሄ ልጣጩ ቆዳው ከላይ ያለቀቀውን ነው ማስለቀቅ ነው። ንጹህ ነው፣ በደንብ ንጹህ ነው። ባቄላውን የሚያገኘሁት ከወልማርት ነው። ግን ምን መሰላችሁ መሰላችሁ ስንዴ እኔ ስላላገኘው በአካባቢ ፈልጌ ፈልጌ አጣሁኝና ለምን ገብሳ አልጠቀምም ብዬ የተፈተገ ቆንጆ ሆኖ እንዳያችሁት እዛ ላይ አግኝቼ በሱ ነው እየሰራው ያለሁት ማለት ነው። ሼል አድርጋችሁ ብዬ ነው። ምናልባት አንድ ሁለት ሶስትም አራትም ሰው ከጠቀም ብዬ ነው። ስለዚህ ሁላችሁ እሱን መጀመሪያ እንደዚህ ጣድ አድርጌዋለሁ። ከዛ ግማሽ ላይ መፍሰል ላይ ሲደርስልን ደግሞ እያየን እንደዚህ እንጨምርበታለን። ያኛውን ማለት ነው። ይሄ ቀደም ብሎ መብሰል አለበት፣ አልበርዛ ቀጭ ቀጭ የማለት ነገር እንዳያጋጥመን ማለት ነው። ስለዚህ በደንብ እናበስሏለን። እሳታችንን እንቀንሳለን። እንዳይገነፍልብን ደግሞ እንደዚህ ትንሽ እንጨት ነገር አድርገን እንከርነዋለን። አይገነፍልብንም ማለት ነው። ስለዚህ በደንብ እንደዚህ ትክትክ ሲልልን እያየን አሁን ይሄ ደርሷል። ይኸውላችሁ፣ እንደምታዩት ቆንጆ ሆኗል፣ ፍት ብሏል። ከዛ ባቄላችንን አሁን እንጨምራለን ማለት ነው። ባቄላው እንግዲህ ከወልማርት ነው ያገኘሁት። ፉል እሰራበታለሁ ብዙ ጊዜ ሰው ይሄንን ባቄላ እንደዚህ በደንብ አድርገን እንጨምራለን። በደንብ ካጠብነው በኋላ ሰው ይሄንን እንግዲህ እንደዚህ በደንብ አድርገን ካዋሃድነው በኋላ እሳታችንን ቀንሰን ቀስ እያለን የሞቀ ውሃ ደግሞ ደሞ አንረሳም ማጠገቡን እንጥዳለን። የፈላ ውሃ ማለት ነው። ምናልባት ውሃ ካነሰው ጠብ ጠብ እያደረገን እናበስሏለን ማለት ነው። ለምን ባቄላ እንደምታውቁት ውሃ ይመጣል። ያኛውም እንደዛው ስለሆነ ስለዚህ እንደዚህ አድርገን እንሰራና እንሰራለን። እናስታውሳለን ማለት ነው የፀሎተ ሐሙስ እማታን ማለት ነው የጌታችንን እራት። ስለዚህ አሁን እየደረሰልኝ ነው። ትንሽ ነው የቀረው። ሁላችሁ እንደምታዩት ትንሽ ውሃ ጠብ አድርግበትና ደግሞ ቅድን እናደርገዋለው። በደንብ ይበስልልኛል። አሁን እያያዛል። መያያዝ ነው የቀረው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ የምታደርጉ ኮመንት እያደረጋችሁ የምታበረታቱኝ ጓደኞቼ፣ ቤተሰቦች ሁሉ በጣም እግዜር ይስጥልኝ፣ አመሰግናለሁ። አሁንም ይሄንን ከወደዳችሁት ላይክ ሼር አድርጉ፣ ለምትወዱት እንዲደርስ ለምትፈልጉት ሰው ማለት ነው። ደርሶልኛል፣ የሁላችሁ እንደዚህ ተያይዞ ወጥቷል፣ በጣም ቆንጆ ሆኗል። ከዛ አሁን ሚጥሚጣ ነው እንግዲህ ምን አደርግበት። ያው ጨው እንደማይጨመር ታውቃላችሁ ሶ ስለዚህ በሚጥሚጣችን ነው እንግዲህ ቆንጆ ሆኗል ጥብቅብቅብቅ ብሏል ቆንጆ ነው የሆነው ስለዚህ ሰርታችሁ ሞክሩት እና በዚህ መልኩ አቅርቤዋለሁ ግን እንደገና ደግሞ በዚህ መልኩ አቅርቤዋለሁ እናንተስ ቴቱን ወደዳችሁት እና በዚህ መልኩ አቅርቤዋለሁኝ ይሁና እንግዲህ መልካም በዓል እንዲሆን፣ መልካም የሕማማት ሳምንት እንዲሆን